ቲና የካሌብን አባት አግ ተዋለች ዳኒ እጅሽ የለበትም ወይ ብሎ ሲጠይቃት እጇ እንደሌለበት ትነግረዋለች። ከዛም እንግዲህ ልመንሽ ቲና ሲላት አው ብታምነኝ ነው የሚሻለክ፣ እሺ ስልክሽን አምጪ ብሎ ስልኳን ቼክ ሲያደርግ ምንም አይነት ስልክ የተደዋወለችበት የለም። በቃ ከዛም በኋላ ያምናታል። የካሌብ አባት እንግዲህ አጋቹን ስንት ልስጥ ማን ነው እንዲያደረገ ብሎ ሲጠይቀው እኔ ያዘዘችኝ ሴትዮ ትከፍለኛለች? ስለዚህ ታዲያ እሷ የምትከፍል እኮ እኔ ከሰጠኋት ነው ብሎ እንግዲህ ድርድር ያቀርብለታል። ሰላም ሰላም ብያለው ውድና እየተከበራችሁ፣ ውድ የሀገሬ ልጆች በያላችሁበት የዓለም ዙሪያ ሰላማችሁ ብዝትረፍሽ ይበሌግ ሙስሊም ወገኖችም ሰላም ብያለው። እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሄሰብ ካላችሁ ሰብስክራይብ፣ እንዲሁም ላይክ እያረጋችሁ አበረታቱኝ። ዛሬም እንደተለመደው የግፈኛዋ ሚስትና የሰራተኛዋ ብቻ ትሁት ቀጣዩን ክፍል ይዤላችሁ መጥቻለሁ። ቲና እንግዲህ በአሁኑ ሰዓት ምንም የማታቅ ልስልስ ያለች ደግ ሆና ቆዳዋን ቀይራባችኋለች። ዳኒን ጭምር ክደዋለች ማለት ነው። ምክንያቱም እሷ ዓላማ ገንዘብ ብቻን ስለሆነ በቃ ክፉ ሆና ልታሸንፋቸው አልቻለችም። አሁን ግን የምታስብ ለነሱ የቆመች ለነሱ አሳቢ መስላ በደካማ ጎናቸው ገብታባቸዋለች። እንግዲህ የካሌብን አባት አግታዋለች። ከዛ እንግዲህ ካሌብም ትሁትም በጣም ተጨንቀዋል። ጭንቀታቸው በጣም ከልክ እያለፈ ይሄድ እንግዲህ ቆይ፣ ቁጭ ብለሃል እንዴ ለምንድን ነው ፖሊስ ጣቢያ ምት የማትሄደው? አባዬ ቆይ ምን ሆኖ ነው? አዎ ይሄን ነበር አይደል የምትፈልጉት እናንተ? አስጠርታችሁ ነበር ውጡ ብትባሉ አልጣላችሁ፣ ስለዚህ የፈለጋችሁ ይሄ ነበረ ይላታል። አሁን ስለዚህ ጊዜ የምንነጋገርበትም መፍትሄ ማምጣት ነው የሚሻለው ለምን ፖሊስ ጣቢያ አትሄድም ብላ ስጠይቀው ፖሊስ ጣቢያ እንዴት ነው የሚሄደው ሀያ አራት ሰዓት አልሞላውም ብሎ ካሌብ ቲናን ጥሏት ይሄዳል። እሷ በፍጹም እንዳገተችው ፊቷ ላይ እንኳን ድንጋጤ ፖሊስ ጣቢያ አሁን ለምሳሌ የሆነ ነገር ስንሰርቅ የሆነ ነገር ስናደርግ እንደነግጣለን፣ የሆነ ነገር ሲነሳብን። ቲና ግን ድንጋጤም ፍራቻም የለባትም። ያ ነገሯ ቲና ትሁትም ካሌብም ማንም እንዲጠረጥራት አላደረገም ማለት ነው። ከዛ እንግዲህ ቆሺ የት ሄደ ይባል፣ ቆይ ምን ሆኖ ነው? ምናልባት ወደ ክፍለ ሀገር ሄደ ይሆን? በፍጹም ሳይነግረን እንዲህ አያደርግም። ከዛ ካሌብ በጣም ሲጨንቀው፣ ሲመሽ ጓደኛው ጋር ይደውላል። ጓደኛውም እንግዲህ ቀን አብሮ እንደነበሩና ወደ ቤት እንደሄደ ይነግሩታል። ከዛ እንግዲህ ያው ቲና አጋቾችን ልካ ነበረ ያሳገተችው። ከዛ አጋቹ እንግዲህ በጣም ያስፈራ፣ እንኳን እሱ እኔ ራሴ እንዴት እንደፈራው ታጠይቁኝ? ከዛ እንግዲህ እማን እንዳገተው የካሌብ አባት ያ ቃል ቆይ፣ የእኔ ልጅ ምንድን ነው ከኔ የምትፈልገው? እባክ ጭለሞ ጨነቀኝ፣ አይኔን ፍታልኝ፣ ፍቱልኝ እያለ ሲለምናቸው እንግዲህ የካሌብን አባት አይኑን ይፈቱታል። የት ነው ያለሁት? ለምንድን ነው የመጣት? እንግዲህ ስራችን ነው፣ ታዘን ነው። ስለዚህ እዚህ የመጣኸው እንግዲህ ከእሷ ጋር ትደራደራለህ። ምንድን ነው የምደራደረው? እሱን እሷ አለቃዬ ስትመጣ ትነጋገራላችሁ። አንተ ምን ነው የምትፈልገው? እኔማ የምፈልገው ገንዘብ ነው ይለዋል። ስንት ነው የምትፈልገው? የፈለግከውን ገንዘብ ልስጥ። እየተደራደርከኝ ነው? አዎ የምሰራላት ሴትዮ ትከፍለኛለች። ማናት የምትሰራለች? ማን ትመስልሃለች? ቲና ነች ሲለው እንዴት አወካት? ግምት ጥሩ ነው። አዎ ቲና ናት ይለዋል። በቃ እኔ ከፍላለሁ ሲለው እኔ እሷ ትከፍለኛለች፣ ሳልሰራ ደግሞ መቀበል አልፈልግም ሲለው፣ እሷም ቢሆን እኮ ገንዘብ ከእኔ ወስዳ ነው ለአንተ የምሰጠው፣ እኔ ካልሰጠኋት ከየትም አትሰጥህም ሲለው፣ እንግዲህ እሱን እናስብበታለን ይለዋል አጋቹ። ከዛም እንግዲህ ስለ ቲና በደንብ ይነግረዋል። ከዛ እንግዲህ ቲና ምንም እንዳልተፈጠረ ሄዳ መጠጥ ቤት ተቀምጣ ትጠጣለች። ዳኔም ወደ እሷ ይሄድና ቆይ ቲና አባዬ መጥፋት ውስጥ እጅሽ የለበትም? ሲላት እኔ ምንም የማውቀው ነገር የለም እጅ የለበትም እውነትሽ ነው ልመንሽ? ይላል ብታምን ነው የሚሻልክ። አሁን ከጠጣ ጠጣ፣ ካልጠጣ ሂድ ስለዋለች ሂድ። እሺ ስልክሽን ስጭኝ ሲላት፣ ስልኳን ትሰጠዋለች። እሱም እንግዲህ ቲና እጇ እንደሌለበት ያረጋግጣል። ሂድ ስላለችው ተነስቶ ይሄዳል። ከዛ እንግዲህ እትሁት ጋር ይሄድና ምናልባት ዳኒ አንተን እየጠረጠርኩ አይደለም ምናልባት ግን ቲናን ላምናት አልችልም። ምናልባት እጇ እንዳለበት ብላ ስትጠይቀው አይ እትሁት፣ እሷም እጇ የለበትም። ዋሽታህስ ቢሆን እንዴት አድርገህ ነው ልታምናት የምትችለው? እየዋሸችህስ ቢሆን ስትል፣ አይ በፍጹም እጇ እንደሌለበት አረጋግጫለሁ ይላል። አይ ዳኒ፣ ምናልባት ዋሽታ ሊሆን ይችላል ዞሮ ዞሮ ብትከታተላት ደስ ይለኛል። ካሌብ እኮ ሊያምነኝ አልቻለም። ምክንያቱም ካሌብን እኔ በፍጹም አባት መጥፋት ላይ እጄ የለበትም በቃ አሁን ያለህበት ስሜት ብዙ ነገር ልትናገር እንደምትችል አውቃለሁ። ስለዚህ እረዳሃለሁ። ካሌብ እባክህ፣ ስሜታዊ መወቃቀሱን ሁሉን ነገር ተውና ላግዝህ ፍቀድልኝ። ኧረ እባክህ ልመንህ። ኧረ እናንተ ወጥታችሁ ቢሆን እኮ አባቴ ዛሬ እንደዚህ ባልሆነ ነበር። እንደዚህ እኮ አድርጎ ያረቅም። እናንተ አልወጣም ስላላችሁ አምሽቶ መምጣት ጀመር። ጭራሽንም ዛሬ ጠፋ። ይሄን ነበር የምትፈልጉት? ሲለው ካሌብ በቁጣቃል ካሌብ እባክህ እመነኝ እኔ እጅ የለበትም ብሎ ቢና ሊያስረዳው ቢሞክርም ካሌብ ዳኒ ሊረዳው አልፈለገም። ጥሎት ይሄዳል። ከዛ እንግዲህ መኝታ ቤት ቁጭ ብሎ ትሁት ዳኒ በነገራት መሰረት ምንም እንደማያውቅ እርግጠኛ ሆነሽ ንገሪሽ። እኔ በፍጹም አባዬ መጥፋት ላይ እጅ የለበትም እባክህ። እንደዛ ከሆነ እኔ ለካሌብ ነግረዋለሁ። በቃ ካሌብን ንገሪው፣ አሳምኙ፣ ተረዳርተን እንፈልገው ይላታል። ተወሰ እንግዲህ ካሌብ ጋር ትሄድና፣ ካሌብ ምን አዲስ ነገር አለ? በቃ የማልፈልገውን ነገር ላደርግ እየተገደርኩ ነው። እባክህ ካሌብ ተረጋጋ፣ ነገሮችን በመረጋጋት ፍታ። እርግጠኛ ነኝ ዳኒ እዚህ ውስጥ እጁ የለበትም። ስለዚህ እሱን ግን ልንጠቀምበት እንችላለን። ቆይ እንዴት? ትናንትና ቲና አይ ቲና ስልሽ ቲና አላምናትም እጠረጥራታለሁ ስልሽ፣ አይ አይመስለኝም አልሽ። ዛሬ ደግሞ ምን ተገኝቶ ነው ዳኒ እጁ የለበትም እርግጠኛ ልፍ የምትናገር እርግጠኛ ስለሆንኩ ነው ካሌብ እባክህ፣ የምለን ስማኝና፣ ለአባዬ የሚጠቅመው ከሆነ የፈለግከውን ነገር አድርግ፣ ግን ዳኔ የምንጠቀምበት ደስ ይለኛል። ምን አድርገን ምናልባት ቲና ደብቀው ሊሆን ይችላል። ቲና ምንም ነገር ብትደብቀውም ልትዋሸው አትችልም። ስለዚህ አሁን እሱን እመነውና ቲናን እንዲሰልላት እንዲከታተላት እናደርግ ስለለት እሺ በቃ ብሎ ካሌብ በትሁት ሐሳብ ይስማማል። ዳኒም እንግዲህ ካሌብ ስላላመነው ከቤት ቶሎ ቶሎ ተናዶ ሲወጣ፣ ትሁት ከኋላ ተከትላ ዳኒ ዳኒ ባትጠራውን፣ አቤት ፈለግሽኝ? አዎ፣ ቆይን የምልህ ቲና እየዋሸችስ ቢሆን፣ ምናልባት አንድ ነገር ብታደርግልን ይሄ ልጠይቅህ ነበር። ምንድነው? እሱ ቲናን ምንም ነገር ብትደብቅም ለጊዜው አትዋሽም። ስለዚህ አጣራ ጠይቃት፣ ቀስ እያልክ ጠይቃት፣ ተከታተላት ስትለው፣ እሺ ግን እሷ እጇ ስለሌለበት እኮ ነው። በፍጹም ምንም ቢሆን እኔ ላምናት አልችልም። እና ተከታተለ፣ ጠይቃት ስትለው ትሁት እንግዲህ ዳኒ ሀሳቧን ይቀበላል። ከዛም እንግዲህ ቲናን መከታተል ይጀምራል ማለት ነው። ቲና እንግዲህ አይኗን በጨው አጥባ አባቢ የታገተበት ክፍል ድረስ ትሄዳለች። እሺ ይሄ ካሌብ አባት እሺ፣ ቲና ምንድነው የምትፈልጊው? ያለህን ሀብት ሁሉ ወደ እኔ ታዞራለህ። እሺ ሌላስ ምን ትፈልጊያለሽ? ከለዛ እገልሃለሁ። ስንት ጊዜ ትገልኝ? ከዚህ በላይ ምን ታደርግኝ? አይ መቆየት ደጉ ለካ ያቆየኝ ይሄን ሊያሳየኝ ይኖራል እንዴ? እሞታለሁ እንጂ ሞቴን እመጣለሁ እንጂ ሽራፊ ሳንቲም ባታገኝም ታገራፍጣለች። ከዛ እንግዲህ አጋችሁ ምግብ አምጪልን፣ ምግብ እፈልጋለን ሲላት ላንተ አመጣልሃለሁ ለዚህ ግን ምናምን ተሽማግሌ አላመጣም ማለት፣ እንዴት እንዴት ነው የሚያረግሽ? እኔ የምሰራውን የሚነግረኝ አልፈልግም፣ ለምሰራው ነገር፣ ለእያንዳንዱ ነገር እኔ አውቃለሁ። ስለዚህ ለእኔም ለእሱም አምጪ ምግብ ሲላት፣ ቆይ አንተ እስከ መግደል ድረስ አይደል? እንዴት ተነጋገር ነው ደግሞ? ብር እፈልጋለሁ ከፍ ሀይደል ያማ አይበቃም። ስለዚህ እኔ ማስወገድ ካለብኝም እራሴ ያስወግዳለሁ ይላታል ማለት ነው። ከዛ እንግዲህ ቲና በሁኔታው ደንበር በር ትላለች። ምንድን ነው የምታገላፍጩ? ምንድን ነው የምትናገሪው? ሽማግሌው እንደዚህ እኔ የቀጠርሽኝ እኔ የምሰራው ስራ በስራ መካከል ጣልቃ የሚገባ አልፈልግም ይላታል ማለት ነው። እሷም እሺ በቃ የምትበላውን አሁን እልክልሃለሁ ብላ ጥላ እንግዲህ አስብበት የካሌብ አባት ብላ ጥላ ትሄዳለች ማለት ነው። ከዛ እንግዲህ እቤት መኝታ ቤት የካሌብ ተኝቶ እሷ ቢጃማዋ ለምሳ ልትገባ ስትል ውጭልኝ፣ ሴትዮ! አይንሽን ላይ አልፈልግም፣ ካጠገቤ ዞር በይ ልተኛ። አይደለም እባክህ የመጣሁት አሁን ስላባ አዲስ ነገር ካለ እንድትነግሪኝ ብዬ። ውጭልኝ አልኩሽ። አሁን ምንም አይነት ነገር የማስተናግድበት ነገር አለው። ነገ ፖሊስ ጣቢያ ቀጠሯለኝ። አሁን ውጭ ስራት፣ እሷም ትወጣለች። ዳኒ ሲመጣ እንግዲህ አባቱ ከዚህ በኋላ አባቱ አያገኛት ሲል በጨረፍታ ዳኒ ይሰማታል። ምንድነው ያልሺው? አባዬ መጥፋት ላይ እጅሽ አለበት። እኔም ብሆን ግን ይሄን ነው የማደርገው። ባገኘው አለቀውም።